ከዚህም በኋላ ወደ እንዴናው ከተማ ላከው። በዚያም ታላቅ ስቃይን አሰቃዩት። መኮንኑም ማሰቃየቱን በሰለቸ ጊዜ ራሱን በሰይፍ እንዲቆርጡ ታዘዘ። የሰማዕትነትንም አክሊል ተቀበለ። የአቅፋሲ ዮልዮስም ስጋውን ወስዶ ገነዘ ወደ አገሩ ስንውትም ላከው። የአገሩ ሰዎችም ሁሉም ወጥተው በፍጹም ደስታ ተቀበሉት። ከማይጠንትም ጋራ እየዘመሩና እያመሰገኑ በቤተ ክርስቲያን ውስጥ አኖሩት። ከስጋውን ብዙዎች ድንቆች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በአማላጅነቱ ያድነን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለዮሐንስ ጸጋዊ ተምጽዋት እዱ ባዝግና ብርሃን ጽሩ የእስከ አጥሬ በአውዱ አማነ ዳውዝ አቆልየ ላይ ውምነ ድዱ አፋመ እሳት ላይሌው አንደድ ወበእብን ቀይ ስጋው በርደዱ በዝችም ቀን የዮሐንስ ማኅበር ሁለት መቶ ሀያ አራት ሰዎች ደግሞ ሉሲስና ንቡረ እድ ማትያስ በምስክርነት ራሳቸውን ተቆረጡ። በረከታቸውም ከእኛ ጋር ለዘላለሙ ትኑር፣ አሜን። ሰላም እብል ለማይበር ዮሐንስ ዝንቱ ክልየቱ ምት ስራ ዋርባይቱ ለዲዮን ሴ ወሰላም ምስለ ደቂቆ ብሲቱ እንዘይሴፋው ህይወተ ምህይወቱ እላረዩ ማዊተ በሞቱ። በዝችም ዕለት የክብር ባለቤት ጌታችንና መድኃኒታችን ኢየሱስ ክርስቶስ ከኛ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 ባለበት ሕዋሳት ሊኖሩ ይገባልና አዳም አስቀድሞ በምድራዊት ርስቶች በሲኦልም እንደኖረ መኖርም እንደቀደመ እንዲሁ ዳግማይ አዳም ጌታ በመንግሥተ ሰማያት ርስት መኖርን ቀደመ። የክብር ባለቤት ጌታችን ኢየሱስ ክርስቶስም እርገቱን ከትንሣኤው አከታትሎ ወዲያውኑ አላደረገው። መናፍቃን እርገቱ ምትሃት ናት ብለው እንዳያስቡ ጌታችንም በረቀቀ ጥበቡ የደቀ መዛሙርቱን ተሸብሮ የነበረው ልቡናቸውን እያጽናና መነሳቱንም እያስረዳቸው ከተንሰው በኋላ አርባ ቀን ኖረ። በጌታችንም እርገት የዳንኤል ትንቢት ተፈጸመ። እንዲህ የሚል ሌሊት በራእይ አየውን ነው ታላቅ እንደ ሰው ልጅ የሆነ መጣ ዘመናትን ወደሚያስረጃቸው ደረሰ ከፊቱም አቀረ አቀረቡት የዘላለም አገዛዝ ጌትነት መንግስት የዘላለም ስልጣን ተሰጠው። ህዝቡና አሕዛብ ሁሉ መንደር መንደረው የሚኖሩትና የነገዱም ነገስታቱም ሁሉ ይገዙለታል። አገዛዙም የዘላለም አገዛዝ ነው። መንግስቱም የማያልፍ የማይጠፋ ነዋሪ ነው። ለእርሱም ምስጋና ይሁን ከጨራ አባቱ ህይወት ከሆነ መንፈስ ቅዱስም ጋር ለዘላለሙ አሜን። ሰላም ለእርገት ከመንገለ ዛቡ ከታይካ ከመብእስ የጻፍ ዘይገብ ዘምስለብዙ ምርካ ኢየሱስ ክርስቶስ ቁርባን አዲስ ፋሲካ አጽድ

እግዚአብሔር አርግ በዋዝ ይባቤ። በዝች ዕለት የአስቄጥስ ገዳም አበምኔት አባ ዳንኤል አረፈ። ይህም ቅዱስ እውነተኛ ንጹሕ ፍጹም ነው። ዜናው በሁሉ ቦታ በተሰማ ጊዜ ሹመት ያላት አነስታሲያ የመኳንንቶችን ልብስ ለብሳ ወደ እርሱ መጥታ ከእርሱ መነኮሰች። በእርሱም በእርሱ አቅራቢያ 28 ዓመት በበዓት ውስጥ ኖረች። እርሷ ሴት እንደሆነች ማንም አላወቀውም አላወቀም። ይህም ቅዱስ ስሙ አውሎጊስ የሚባለውን ሰው አየው ይም አውሎጊስ ወፍቶ ድንጋይ እየወቀረ ለግርሽ እየሸጠ ሁልጊዜ በመጠኑ እየተመገበ ድሆችንና ጦማዳሪዎችን ይመግባቸዋል የተረፈውንም ፍርፋሪ ለውሾች ጥሎ ነገም ብሎ ምንም አያሳድርም አባ ዳንኤልም ይህን መልካም ሥራውን አይቶ በእርሱ ደስ አለው እጅግም አማረው ለአውሎጊስም የዚህን ዓለም ብልጽግና እንዲሰጠውና ለድሆች የሚመፀውተው እንዲጨምርለት ወደ እግዚአብሔር ለመነ ለአውሎጊስም ዋስ ሆነው የሚወቅረውንም ደንጊያ ሲፈነቅል በሸክላ እቃ የተደፈነ ወርቅን አገኘ። ወደ ቁስጥንጥንያ ከተማ ሄደ፣ የንጉሥ የሰራዊት አለቃ ሆኖ ተሾመበት። የሚሠራውንም የቀደመ በጎ ሥራውን ተው። አባ ዳንኤልም ስለ እርሱ ሰምቶ ወደ እርሱ በሄደ ጊዜ የንጉሥ ሰራዊት አለቃ ሆኖ በፈረስ ላይ ተቀምጦ ብዙ ሰራዊት አጅቦት፣ እርሱም በትዕቢት ተመልቶ የቀድሞ በጎ ሥራውንና እና ለድሆች መመጽወቱንም ትቶ አገኘው። አባ ዳንኤልም አይቶ አዘነ። ስለ እርሱ በመለመኑም ተጸጸተ ከዚህም በኋላ የክብር ባለቤት ጌታ ኢየሱስ ክርስቶስ ለፍርድ እንደመጣ አባ ዳንኤልንም እንዲሰቅሉት ሲያዝ፣ የአውሎ ጊስንም ነፍስ ከእርሱ እንዲሹ በእርሱ ምክንያት ጠፍቷልና፣ የከበረች ድንግል እመቤታችን ማርያም የክብር ባለቤት ጌታችንን ልጇ ኢየሱስ ክርስቶስን ስለ አባ ዳንኤል እንደለመነችው በሌሊት ራእይ አባ ዳንኤል ራሱ አየ። በነቃም ጊዜ ደነገጠ። አውሎ ጊስንም ወደ ቀድሞ ስራው ይመልሰው ዘንድ በጸሎትና በመላ በመትጋት ወደ እግዚአብሔር እየለመነ ግብር ገባ። ሱባኤ ያዘ። ከዚህም በኋላ ከእግዚአብሔር የታዘዘ መልአክ ተገለጸለትና በፍጥረቱ ላይ በሚያደርገው በእግዚአብሔር ፍርድ ውስጥ ለመግባት በመድፈሩ ገሰጸው። በዚያንም ወቅት አውሎጊስን የሾመው ንጉሥም ሞተ። ሌላ ንጉሥም ነገሠ። በአውሎጊስም ላይ ተነስቶ ገንዘቡን ሁሉ ወረሰ። ደግሞም ሊገድለው ፈለገው። አውሎጊስም ነፍሱን ለማዳን ከንጉሱ ሸሽቶ ወደ አገሩ ደረሰ። እንደ ቀድሞውም ደንጊያ ይወቅር ጀመር። አባ ዳንኤልም ወደ እርሱ ተመልሶ ስለ እርሱ ያየውን ሁሉ ስለ እርሱም እንደሰቀሉትና ነፍሱንም ከእርሱ እንደፈለጉ ነገረው። በዚህም አባ ዳንኤልም የትንቢት መንፈስ አድሮበት ነበር። ከእርሱም ብዙዎች ታላላቅ ታምራት ተገለጡ። መናፍቃን አርዮሳውያንም ከቀናች ሃይማኖት ሊያወጡት በፈለጉ ጊዜ እምቢ ያለ፣ ያችንም የክደት ደብዳቤ ተቀብሎ ቆራረጣት። የአርዮሳዊው ንጉስ ወታደርም ይዞ ብዙ ስቃይን አሰቃየው። በአንዲት እለት ቅዱሳት ደናግል ወደሚኖርባት ወደ ሲያት ገዳም አባ ዳንኤልን ተመስሎ ሽፍታ ገባ። ዳንኤልም በደስታ ደናግሉም በደስታ ተቀብለው እግሮቹን አጠቡ። እነርሱም አባ ዳንኤል እንደሆነ አምነው የወንበዴውን የእግርጣቢ የግርጣቢ አበረከቱን ለማገኘት በላያቸው ረጩ። በዚያም አንድ ዓይኗ የታጎረ ነበረች። ውሃው በነካት ጊዜ ዓይኗ በርቶላ ታየች። ወንበዴውም አይቶ ደነገጠ። ስራውንም ገለጠንሳ ገብቶም መነኮሰ። በበጎ ገድልም